ስለዚህ ትክክለኛ ስምሽ ማን ነው የሚባለው? እሲ ንገሪን ሮማን፣ የምታቂያ ስሜ ሮማን ፋንታሁን ነው የሚለው ልታገኛቸው ትፈልጊያለሽ? ስምሽ በእምነት ደበበ ቀጥሎ ያለውን ስም ታቂዋለሽ? ማን ነው? በእምነት ደበበ ስፋኖስ እኚ ናቸው አባትሽ ማለት ነው። ሰላም ጤና ይስጥልኝ፣ እንዴት አላችሁ? በድጋሚ ተመልሼ የመጥቻለሁኝ። ያው ከዚህ በፊትም ደጋግሜ እንደምነግራችሁ ይህ ሰው አዲስ ሰው አይደለም። ሌሎች ጉዳዮችም በውስጥ የተደበቁ ነገሮች አሉ ብዬ ስነግራችሁ እንደነበር ታስታውሳላችሁ ተስፋ አድርጋለሁኝ። ታዲያ አሁን ሁለተኛው ሚስቱ በቪዲዮ መልእክት አስተላልፋልናለች፣ በቪዲዮ መልእክት ልካልናለች። እሱን ነገር እንመለከተዋለን። ህፃኗ ልጅም አለች፣ ስሙንም ተናግራለች፣ ስሟንም ተናግራለች። እንግዲህ ዛሬ ማታ ደግሞ ከአምስት ሰዓት ጀምሮ በቢኒያም ሽታ ቤት በሰፊው የምንመለከተው ነው የሚሆነው። ምናባት ወደ ቪዲዮ ከመግባት በፊት ግን ዘመድኩን ያጋራችሁን አራት አጫጭር መረጃዎችን ለመመልከት እንሞክር። እንግዲህ አንደኛው የዝቋላ አባቶች ጉዳይ በተመለከተ ነው። ሬሳቸው ተሰብስበዋል። አሁን የቀሩት ሁለቱ አባቶች የት እንደደረሱ ነው ለእነሱም ቢሆን ሳጥን ተገዝቶ ተቀምጧል። እውነት ለመናገር ከዚህ በኋላ በህይወት ይኑሩ አይኑሩ ስለማይታወቅ እርግጠኛ ስላልሆነ ሁለት ሳጥን ተገዝቶ ተቀምጧል። ሁለተኛው የንታ ባቢ ጉዳይ ነው። በቴሌግራምም በዛዊቲ ኮሚኒቲ ኮሚኒቲ ላይ እንዳሳወኳችሁ ከእስር ተፈተዋል። ከእስር ተፈተው አሁን መንበረ ጵጵስና ነው ባህር ዳር የሚገኙት። ሰባት ቀን ታስረው ነበረ። እንግዲህ ምናልባት ዛሬ ማታ ወይ ደግሞ ነገ ጠዋት ወደ ጉባኤ ቤታቸው ይመለሳሉ ተብሎ ይጠበቃል ሶስተኛው የመምህር ደረጃ ሰው ወይንዬ ጉዳይ በተመለከተ ነው እንግዲህ ዛሬ ይፈታል ተብሎ በሀምሳ ሺ ብር ዋስ ሲፈታል ተብሎ ሲጠበቅ ነበረ ነገር ግን እስካሁን ድረስ ቤት አልገባም ቤተሰቦችም ምን ተፈጠረ ብለው ብሩን ይዘው ወደ ሜክሲኮ ወደሚገኘው ፌዴራል ፖሊስ ጣቢያ ሲሄዱ እኛ ይግባ ይጠይቀናል ስለዚህ አንለቀውም ብለው እንደያዙት መረጃዎች ያመላክታሉ ይሄ ማለት የፍርድ ቤት በነጻ ቢያስወጣም ፖሊስ ቢካለ እምቢ ያለ ነው። ከህግ በላይ ፖሊስ ስለሆነ ማለት ነው። በአሁኑ ሰዓት ላይ አራተኛው እንግዲህ ዘግቤላቸው የነበሩ አንድ ታላቅ መነኩሴ ከገዳሙ ወጥተው አዲስ አበባ መጥተው ለጉዳይ እንደመጡ ነግሬያችሁ ነበረ። ነገር ግን አፍኖ ኮሰሯቸው በኋላ የት እንደገቡ አልታውቁም የሚል ነገር ነበረ። እንግዲህ እኚህ ማለት የአቡነ ቀለምንጦስ ዘመድ እንደሆኑ የተነገርላቸው ናቸው። የአቡነ አረባሃራ መድኃኒዓለም ቤተክርስቲያን አባት ናቸው። አባ ገብረምድን ይባላሉ። በይ ስልካቸው እንግዲህ ቤተሰብ ሲደውል የቤተሰብ ስልክ እያነሱ ብር አምጡ አንድ ነጥብ አምስት ሚሊዮን ብር ካመጣችሁ እንለቅላቸዋለን እያሯቸው እንደሆነ መምህር ዘመድኩን በሰፊው ተናግሯል። የአባቶች ዝምታ ግን እስካሁን ድረስ እየደነቀን ነው፣ እየደነቀን ነው። ዋጋ ያስከፍሉናል። በነገራችን ላይ አባቶቻችን ዋጋ እንደሚያስከፍሉ እርግጠኛ እርግጠኛ ሁኜ እናገራለሁ። ለማንኛውም እንግዲህ ቃል ኪዳን ጋር ልምጣ እንስማ ዛሬ ማታ አምስት ሰዓት ላይ ደግሞ በሰፊው ቢኒያም ሽታ ቤት እንገናኛለን። ስለዚህ በቪዲዮ ያስቀመጠችው መልዕክት ምን ይመስላል የሚለውን ነገር እንዳሳያችሁ። አቤት ቢኒያም፣ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን፣ ሰላም ነው። ደህና ነኝ እግዚአብሔር ይመስገን። እሺ ትንሽ ቆይ፣ አትታዩም፣ ከፍ በሉልኝ። አዎ እኔ ዝቅ ብለህ እንዴት ናችሁ? አሁን ማማን አሳየኝ። ሰላም ጤና አስጥልኝ። እንዴት ናችሁ? እግዚአብሔር መስገን ደና ነን። ደህና ናችሁ? አለሁ ትንሽ አንቺ አዎ ወደ ካሜራው እንድግብልኝ ችግር የለውም። እሺ ማማ እንዴት ነሽ? ስምሽ ማን ነው? በእምነት በእምነት ማ ዳባባ ስንት ዓመትሽ ነው? ስምንት ደህና ነሽ? እንዴት ነሽ? ደህና ነኝ እግዚአብሔር የተመሰገነ ይሁን። እኔ ታውቂኛለሽ? ቢኒያም እባላለሁ። አላውቅም። ጎሽ እሺ፣ እንዴት ነሽ? ደህና ነሽ? አባትሽን አግኝተሻቸው ታውቂያለሽ? አላውቅም። ስለዚህ አሁን አባትሽን ማግኘት ትፈልጊያለሽ? አዎ። ልታገኛቸው ትፈልጊያለሽ? አዎ። ትንሽ በእምነት ደበበ ቀጥሎ ያለውን ስም ታውቂዋለሽ? አዎ። ማን ነው? በእምነት ደበበ እስጢፋኖስ ባልቻ። እስከ አያቱ ድረስ ነው የምታውቀው? በእምነት ደበበ ስቲፋኖስ ባልቻ። እሺ፣ እኝናቸው አባቶች ማለት ነው። በጣም ጥሩ እህት ዓለም እንዴት ነሽ? በእውነት በነገርሽ ነገር በጣም ከልቤ አዝኛለሁ። በእውነት ረዥም ሰዓት በስልክ ተወያይተናል። እንደዚህ አይነት ነገሮች እንግዲህ ጊዜው ጽዋው የሞላ ይመስለኛል። እና ስለሆነብሽ ነገር በቅድስት ቤተክርስቲያን ስም እንደው እንደ አንድ ተራ ምእመን፣ የከበረ ይቅርታ እጠይቃለሁ። ቤተክርስቲያን እንግዲህ በእንደነዚህ አይነት ሰዎች ትለካለች ብለን አናምንምና ምናልባት ዛሬ ምሽት አምስት ሰዓት ላይ በኢትዮጵያ አቆጣጠር ተገናኝተን ያለውን ነገር ለመላው ኢትዮጵያውያንና ኤርትራውያን፣ ደግሞም አንቺ የቅዱስ ቤተክርስቲያን ልጅ ነሽ። ትጋትና ብርታትሽን ሁሉ ሼር አድርገሽኛል እና ስላለፈብሽ ጊዜያት በእውነት ከልብ እንደ አንድ ኢትዮጵያዊ እንደ አንድ ዜጋ ከልብ አዝኛለሁና፣ ስለዚህ ትክክለኛ ስምሽ ማነው የሚባለው? እስኪ ንገሪን ሮማን። የመታወቂያ ስሜ ሮማን ፈንታው ነው የሚለው። እሱም የሚያገኝ በቃል ኪዳን ፌስቡክ ስሜ ቃል ኪዳን ስለሆነ። እሺ፣ ስለዚህ ፈቃደሽን ትሰጭናለሽ መላው የደረሰብሽን ነገር እውነትን እውነት በሉ፣ እንደዚህ አይነት ሰዎች በሴት ልጅዎች ላይ ለሚቀልዱ መልስ ሲሆን ዘንድ ለማቅረብ ፈቃደኛ ነሽ አይደለ? በትክክል ምንም ችግር የለው። እሺ፣ ከልብ ነው አለው። በምችለው አቅም በውስጥ ለማዋራትም እነሱንም ዘመዶቹንም ቤተሰቦቹንም አገሩ ድረስ ሄጄ ሁሉንም ለማሳመንም ለመሞ ሞክሬያለሁ ጥሬያለሁ። እኔ በአቅም የምችለውን አድርጌያለሁ። ሚዲያም እንዳይወጣ ብቻ እኔ የሚያስፈልገኝን ነገር በስነ ስርዓት እንዲያደርግ ቤተሰቦቹም ደግሞ ገበናውን እኔ እሱ ገበና ብዙም የሶሻል ሚዲያውም ምንትን ስለሌለኝ ኢንፎርሜሽኑም ስለሌለኝ ብቻ ያደረግኩትኝ እሱም ቤተሰብ ማናገር በቃ እስከ ጥግ ይጃለው። ለሁሉም ግን ጭራሽ ኔን ማሳደድ ነው የፈለጉት ዛቻ ነው። እና እንደዛ ስለሆነ ስለዚህ ደስተኛ ነኝ። በጣም ግድ ነው እውነትም ነው። ጥሩ እንግዲህ ምንድን ነው እንግዲህ ዛሬ ምናልባት በሶሻል ሚዲያ ፎቶችሁም ከተለቀቀ በኋላ እኛም ደርሶን ለትውልዱ ካሳየን በኋላ ቤተሰብም እየደወለልሽ ነው፣ አቁሚ፣ የሚያስፈልገው ነገር ይደረግልሽ እየተባለሽ ልመና ላይ ነሽ። እስከ ዛሬ ግን እንደዚህ ጠይቀውሽ፣ እንደውም እኔ አልወጣሁም፣ ምንም ያልኩትም ነገር የለም ግን ገና ያው እኔ ስለምታወቅ ስለሚያውቁ ገና ለገና ሜዳ ላይ ትወጣ ይሆናል እሷም በሚል እስከዛሬ ድረስ እኔ ስለመናቸውን ኑሬ አሁን ሌሎችም አሉ። በነገራችን ላይ የመጀመሪያዋን አውቃለሁ ሁለተኛውን ያውቃሉ። እሷም ደግሞ ወደ ሚዲያ እንዳስወጣብን ቶሎ ብሎ ለማፈን ሀሳቧን እንዳይነገር ነገር ዝም ለማስባል ተፈልጎ ነበር ማለት ነው። ሌሎችም አሉ። ውሸት አይደለም የምናወራው እውነት ነው። ሌሎችም አሉ። እንሰማቸዋለን ሲወጡ። እነሱ የሆነ ዩኒቨርሲቲ ተማሪ ነኝ ምናምን ዘመር ነኝ የሩቅ ነኝ። እኔ የማውቀው ነገር የለም እናውራ ከኔ ጋር መጥቼ ምናምን አለኝ። ይህኔ ከእናንተ ጋር የማወራው ነገር የለኝም። የምችለውም በሙሉ አድርግ ያለው ማውራትም ካለበት ማናገርም ካለበት መለመንም ካለበት ራሱ ባለቤቱ እንጂ አንተ የርቁ ዘመዱ አንተን አይመለከትም አልኩት። መልካም። ስለዚህ እውነት እውነት ነው። እኛ ቤተክርስቲያን መናይ ሰዎች አትለካም። ትናንትና እንደዚሁ ለክህነታቸው ሳይታመኑ ብዙ እህቶቻችንን ያስነወሩ ሰዎችን ነውር ነው ብለን እንደተናገሩን ሁሉ በአንቺም የደረሰው ይህ ስለሆነ ምሽት እንግዲህ አምስት ሰዓት በኢትዮጵያ አቆጣጠር ተገናኝተን ለመላው ኢትዮጵያውያን ኤርትራውያን እውነትን ለትውልዱ እንድታሳይ እና ፍትህ ለእህታችን እንድፍት ለልጃችን የሚል ነገር ነው እና ከልብ ነው ማከብርሽ፣ ቃል ኪዳን ከልብ ነው የማመሰግነው። እንግዲህ እኔ ሞክሬ ነበር ስልክሽ አይሰራም ነበረ። ከዛ በኋላ ግን አንቸው አስበች ስለደወልችልኝ ከልብ አመሰግናለው። ማታ እንገናኛለን። በእውነት እግዚአብሔር ልጅሽን ይባርክልሽ። አይዞሽ ገና ወጣት ነሽ። ቤተ ክርስቲያን እንደዚህ አይነት በእንደዚህ አይነት ሰዎች አትለካም። እና ይሄንን ነው የምናደርገው። ማታ እንገናኛለን ማማዬ። በጣም ነው የምንወደሽ፣ በጣም ነው የምንወደሽ። እሺ እናቴ፣ እሺ እናቴ። እሺ ሌላ የምትይኝ ነገር አለ ቃል እሺ ማታ እንገናኛለን። ከልብ ነው የማመሰግነው። እንግዲህ ተወዳጆች እኔ ቀጥታ ላይፍ ነኝ፣ ፕሮግራም መቼም ተነጋግረን ነው ፈቃዷን ጠይቄ ነው። ስለዚህ ማታ በኢትዮጵያ አቆጣጠር ከምሽቱ አምስት ሰዓት ከታችን ቃል ኪዳን ጋር በእኚህ ባባት በቀሲስ ደበበ እስጢፋኖስ ባልቻ የደረሰባትን እና ተታላ የሆነባትን እውነትና እውነት ደግሞ ከዛ በኋላ እኚህ ሰው እያደረጓት ያለውን ነገር ማስፈራዳ እና ዛቻ ጭምር አሁንም ለሕይወቷ ደግሞ ስለምትሰጋም ወደዚህ ሚዲያ መታለች እና ሁላችሁም ላልሰማ አሰሙልን። ምሽት አምስት ሰዓት በኢትዮጵያ አቆጣጠር እንገናኝ። ከልብ ነው የማከብራችሁ። በጣም እናመሰግናለን። ሰላም። እንግዲህ ቢኒን ከልብ እናመሰግናለን። በእውነት ጥረትህን እናደንቃለን። ሁለም ቢሆን ሀሰተኞችን መቃወም፣ ማጋለጥ የሰዓቱን ደግሞ ቤተሰብ የማይወክሏት አካላትን ስለምታቀልጥልን በእውነት ከልብ እናመሰግናለን። እግዚአብሔር ረጅም ጤና ይስጥልን። እህታችንም ደፍረሽ ስለመጣሽ ጫናዎች ቢኖሩም እልሆች፣ መጋፋቶች፣ የዘመድ ጫናዎች ቢኖሩም አንቺ ግን ተጋፍተሽ ስለመጣሽ በእውነት ከልብ እናመሰግናለን። እንግዲህ ዛሬ ማታ ምሽት ላይ ቢኒያም ቤት ማለት ነው። ዛሬ ሰኔ 19 ታሪኳ ነው ሰኔ 19 ላይ እንግዲህ ዛሬ ምሽት ቢንያም ቤት ከአምሳት ጀምሮ ታሪኳን መስማት የሚፈልግ ሰው ካለ እውነት ነው ነው የሚለው ነገር ለማጣራት የሚፈልግ ሰው ካለ እዛ ገብታችሁ ብታዳምጡት መልካም ነው ብዬ አስባለሁ። ተደባብቆ የሚቀር ነገር የለም። ሌሎቻችሁም ወደፊት መታችሁ እውነቱን እናጋልጥ። ዘማዊ ካህን እንዲኖረን፣ አስገድዶ ደፋሪ ካህን እንዲኖረንና ቤተክርስቲያን እንድትሰደብብን የምንፈልግበት ጉዳይ ምንም አይነት ምክንያት ስለሌለን እባካችሁ እውነትን እንጋፈጣት። ሰላም እግዚአብሔር ከሪም ከእናንተ ጋር ይሁን። አዲስ መረጃ ካለ እመለሳለሁ። ቸር ቆዩ።